ሌላ ሰው ሆኛለሁ ሰፈር አካባቢ ማስካርጌ ይዞራሉ ማገኘ ነው። የእውቁና የተወዳጁ ኮሜዲያን ወንዶ ሰናውራሪስ ድንገተኛ ህልፈተ ህይወት እጅግ አወዛጋቢ እንደሆነ ቀጥሏል። ቤተሰብን ጨምሮ ወዳጆቹ ጓደኞቹ፣ ሌሎችም የሚያውቁት ሁሉ እንዲሁም አድናቂዎቹ በመላ በከፍተኛ ሐዘን ውስጥ እንደሚገኙ ያገኘናቸው መረጃዎች ይጠቁማሉ። ከምንም በላይ ደግሞ የቅርብ ወዳጁ የሆነው ኮሜዲያን ፍልፍሉ ደግሞ የጓደኛውን ሞት በእንዲህ ያለ መንገድ በመስማቱ እጅግ እንደተረበሸ በስልክ በቀጥታ ከእኔ ጋር ተገናኝተን የነገረኝ ነገር አለ። ምን ደሞ ራም አላውቅም፣ ዝም ብዬ የማገኘው የሚመስለኝ። ከዚህ በተጨማሪ የዘጠኝ ዓመት ልጁ እጅግ አሳዝናኝ እየተጨነኩ እገኛለሁ ሲል ነው በከፍተኛ ሐዘን ውስጥ ሆኖ ጉዳዩን የገለጸልኝ። ለመሆኑ ኮሜዲያኑ እንዲህ በድንገት ሕይወቱ እንዲያልፍ ያደረገው ነገር ምንድን ነው? ያጋጠመው ነገር ምን ይሆን? ኮሜዲያን ፍልፍሉ በከፍተኛ ሐዘን ውስጥ ሆኖ የነገረን ምስጢር፣ በተለይ ደግሞ ሕይወቱ ከማለፉ ቀደም ብሎ የነበረበትንናም ያወሩትን እንዲሁ አጫውቶኛል ማለት ነው። እሱንም አጋራችኋለሁ። ሌላ ከዚህ በተጨማሪ ኮሜዲያን ወንዶስን አውራሪስ በህይወት እያለ የሰራቸው ኪነጥበባዊ ስራዎች ምን ይመስሉ ነበር የሚለውንም እንዲሁ አንስተን ወደ እናንተ እናደርሳችኋለን። በኮሜዲያኑ ጉዳይ ከዚህ በተጨማሪ የምንነግራችሁ ነገር ከአሜሪካን ሀገር ተነስተው ወደ ኢትዮጵያም እየመጡ የሚገኙት እናቱና የእህቱ ጉዳይ ነው። እናት የልጃቸውን ህልፈተ ህይወት በድንገት የሰሙበት ሁኔታ ደግሞ እጅግ ልብን የሚሰብር ሆኖ ተመልክተነዋል። እንዴት ነበር እነሱ? በምን አይነት ሁኔታ ላይ ይገኛሉ? እሱንም እንነግራችኋለን ማለት ነው። እንደምናችሁ፣ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የእውቁና የተወዳጁ ኮሜዲያን ወንዶሰን አውራሪስ ድንገተኛ አልፈተ ህይወትን በሚመለከት የወጡ መረጃዎችን ከቅርብ ጓደኞቹ ያገኘናቸውን እነዚህን ነገሮች አሰባስበን ነው የተገናኘ ነው። ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ጌታቸው በላይ ደግሞ አብሬያቸው ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተለያዩ መንፈሳዊ ፕሮግራሞችን በማዘጋጀት የሚታወቀው የሎዛ ኤቨንትስ ባለቤት የሆነው የማርያም ወርቅ ተሻገር ስለ ጉዳዩ ሲናገር በከፍተኛ ሐዘን ውስጥ ሆኖ ነው ስለ ወንዶሰን መረጃውን የነገረን። እንዲህ ይላል ማርያም ወርቅ፣ ህይወቱ ከማለፉ ከአንድ ቀን ቀደም ብሎ በአገልግሎት ላይ በአንድ ቦታ ላይ በአንድ ፕሮግራም ላይ ተገናኝተው እንደነበርና እነ አርቲስት ሰለሞን ተካም ኮሜዲያን ማርቆስና ሌሎችም ሰዎች በተገኙበት ፕሮግራሙ እየተከናወነ ተወዳጁ ወንዶ ሰናውራሪ ስም በስፍራው ላይ ተገኝቶ መንፈሳዊ አገልግሎት እያደረገ እንደነበር ነው የማርያም ወርቅ ነገረን በዚያ ዕለት ታዲያ ሲያወሩ ከሁለት ሳምንት በኋላም ወደ ድሬዳዋ አቅንተው እንደዚሁ መንፈሳዊ አገልግሎት አብረው ለማድረግ ያወሩ እንደነበርና ከዚህ በኋላም ማገልገል ስለምፈልግ እንዲህ አይነት ፕሮግራሞች ሲኖሩ አሳውቀኝ፣ ደውልልኝ ብሎ በቀናነት ፈጣሪውን ለማገልገል ያለውን ፈቃደኝነትም ሲነግረኝ ነበር በማለት ነው እጅግ በሚያሳዝን ሁኔታ የማርያም ወርቅ የነገረን ከዚህ ያስከትለን ደግሞ የተወዳጁ ኮሜዲያን የወንዶሰን አውራሪስ የቅርብ ወዳጅ የሆነው ኮሜዲያን ፍልፍሉ በሚያሳዝን ሁኔታ ስለ ጉዳዩ የነገረንን ምስጢር እናስደምጣቸዋለን። ተከታተሉት። የማርያም ቀን ነው ያረፈው። የማርያም ቀን ነው የነገርኩህ። ዛሬ ሌላ ሰው ሆኛለሁ። ውይ በስማ በጣም ከባድ ነው። ግራ ገብቶኛል። በሰላም ደግሞ የነበረ ሰው እንዲህ በድንገት እንዲህ አይነት ነገር ሲፈጠር በጣም ከባድ፣ ግራ ገብቶኛል። ምን ደሞ ራህም አላውቅ። ዝም ብዬ የማገኘው የሚመስለኛል። እዛ ሰፈር አካባቢ ማስካርጌ ይዞራል። ማገኘው ነው የሚመስለኝ። እውነት አይደለም ከትናንት ወዲያ ምናምን ተደዋውላችሁ ነበረ ሰሞኑን? አዎ፣ አስር ሰዓት ላይ አዎ። ባለቤቴም እኮ ሆስፒታል ወጣ አይደል? አዎ፣ ሰርጀሪ ተሰርቶ ነበር አወራኝ እ እና ልብ ደም መርጨት አይችልም እያሉኝ ነው እ እ እ ነው እንደው እዳት ፊልም ይሄድ ነው ፊልም በቃ እኔ ይችን ይዣለሁ ስለው በቃ በአያስደስት ፕሮግራም አይደል? የልጅ ፕሮግራም መሰራ ይዘን አዎ ማዘጋጃ ቤቱ አዎ አዎ ሲደውል አላመንኩም እ አሁንም አላመንኩም እና ወዲያው ነገሮች የማይጠበቅ ፈለኩኝ። እናቱ አሜሪካ አሉ። አድር ስም እንዳሸሞ ብዬ ደግሞ ይሄ የስልካችሁ ነገር አላት። ወዲያው ተዘር አዎ፣ ያው ማህበራዊ ሚዲያውም ምናምን ዜናው ወዲያው ነው የወጣው። ልጁ እንዴት ናት ባለቤቱ፣ አሁንም ይመጣል ወይ ትለኛለች። በስማ በቃ አልችልም። በስማ ችግር የለም ፍልፍልዬ፣ በቃ ምንም ችግር የለም። እግዚአብሔር ያጽናህ፣ ፈጣሪ ከአንተ ጋ ይሁን። እሺ ፍልፍልዬ፣ መልካም ቀን። ታዋቂው ኮሜዲያንና ደራሲ ወንዶሰን አውራሪስ ባልተጠበቀ ሁኔታ በድንገተኛ የልብ ህመም አደጋ ህይወቱ ማለፉን ስንሰማ ከባድ ሀዘን ተሰምቶናል፣ የሚሉ በርካታ የማህበራዊ ሚዲያ ጽሑፎችን እየተመለከት እንገኛለን። ይህ ድንገተኛ የመለያየት ዜና የጥበብ ቤተሰብና አድናቂዎችን ጥልቅ ሀዘን ውስጥ ከቷል በማለትም ነው እነዚህ መረጃዎች የሚጠቁሙት። ኮሜዲያን ወንዶሰን አውራሪስ በበርካታ አስቂኝ የኮሜዲ ስራዎችና ፊልሞቹ በመተወን ብቻ ሳይሆን በድርሰት ሙያም ጭምር የላቀ ተሰጥኦ የነበረው የጥበብ ሰው ነው። በተለይ ደግሞ በታላቁ የኢትዮጵያ ሕዳሴ ግድብ ማሰባሰቢያ ላይ በተዘጋጀው የ8100 አጭር የጽሁፍ መልእክት ዘመቻ ላይ ከተለያዩ የሙያ አጋሮቹ ጋር በመሆን ባደረገው የፈጠራ ተሳትፎም አኩሪ ሀገር ወዳድ አርቲስት ሆኖም የሚታወስ እንደሆነም እናውቃለን። አርቲስት ወንዶሰን አውራሪስ የአንድ ሴት ልጅ አባት ነበረ። ቀደም ሲል ፍልፍሉም እንደነገረን ማለት ነው። ኮሜዲያን ወንዶሰን አውራሪስ ተወልዶ ያደገው በጃን ሜዳ አካባቢ ነው። ታዲያ በአንድ ቀን ከኢቤስ ቴሌቪዥን ጋር ባደረገው ፕሮግራም ላይ በአካባቢው በሰፈሩ የመንደሩ ሰዎች በድንገት በተለያየ አጋጣሚ ህይወታቸው እያለፈ ከፍተኛ ሐዘን ተሰምቶት እንደነበር ተናግሮ ነበር። በዚያ ጊዜ ተፈጥሯዊ በሆነ መንገድም እንዲሁም በእርስ በርስ ግጭቶችም በተለያየ መንገድ ሰዎች ህይወታቸው እያለፈ በየቀኑ ቀብር ቦታ እንደሚገኙና ይህም ደግሞ ልቦናውን ሰብሮት እንደነበር በዚያ ፕሮግራም ላይ ያስታውስ ነበር ኮሜዲያ ነው። ታዲያ ያን ጊዜ ስለ አካባቢው ሰዎች፣ ስለመንደሩ ሰዎች እንዲህ በሞታቸው ምክንያት አዝኖ የነበረው ይህ ልበቀና ኮሜዲያን አሁን ደግሞ የእሱ ተራ ሆነና በእንዲህ አይነት በሚያሳዝን ሁኔታ ህይወቱ አለፈ ማለት ነው። ልብ ይሰብራል። ለቤተሰብ ለወዳጅ ዘመድ፣ ለሁሉም ፈጣሪ ጽናትን እንዲሰጥልን እንማጸናለን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጁን ኮሜዲያን የወንዶሰን አውራሪስን ድንገተኛ እልፈተ ህይወት በሚመለከት የወጡ መረጃዎችን አሰባስበን በእንዲህ አለ መንገድ አብረናችሁ ቆይታ አድርገናል። ጌታቸው በላይ ደግሞ ከእናንተ ጋር እንዲቆይታ አድርግ ያለው በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። እስከዚያው መልካም ጊዜ ለሁላችን።